የሚዲያ ቤተሰቦች እንዴት ናችሁ? እኛ ኢትዮጵያኖች አብዛኞቻችን ማለት ይቻላል እንጀራ ተመጋቢዎች ናቸው። ለዛ ደግሞ ቆንጆ ምጣድ ቆንጆ እንጀራ የምንጋግርበትን በየጊዜው የማይበላሽ ከተበላሸን ደግሞ ቤታችሁ ድረስ መጥተው በነፃ የሚያስተካክሉላችሁ የሁለት ዓመት ዋስትና ያላቸው አቤሲና ምጣዶች ጋር ነው የምንገኘው። የምጣዶችን አይነት ዋጋቸውን የምናሳያችሁ ይሆናል። ይህንን ቪዲዮ ላይክ በማድረግ አብራችን ቆዩ። ሰላም ዳዊት ሰላም እንዴት ነህ? ዜቤመስለደኞቻችን ከአሁን በፊት አንተ ጋር ብዙ ጊዜ መተናል። አምራቾች ስለሆናችሁ ራሳችሁ ስለሆናችሁ ምጣዱን የምትሰሩት እና ደግሞ ዋስትናም ስላላችሁ ለተመልካቾች አሪፍ ነገር ለማቅረብ ነው የመጣሁትኝ። እና ምን አይነት የምጣድ አማራጭ አላችሁ፣ አሁን ላይ ዋጋው ምን ይመስላል የሚለውን ለማየት ነው የመጣ ነው። ያው እንደቀደመው ጊዜ የምናቀርባቸው ምጣዶቹ የቀነሰም የጨመረም የለም ማለት ነው። ዋጋችንም ልክ እንደዛው እንዳለ ነው። ሁለተኛ ነገር ድጋሚ ነው በሌላ ነገር ደግሞ ተከሰተናል። አሁን ስለ ምጣዶች እናውራና ስለተከሳተለተከሰትለበት ነገር ደግሞ እናወራለን ማለት ነው። አሁን ምጣዶችን ስንጀመር በቀደመው ጊዜ ማንች መጠየቅሽኝ ደግሞ ዋጋቸው የተለየ ነገር የለም። ጥራቱን ደግሞ ልክ እንደዛ ማለት ነው። እና ያለው ነገር ደግሞ አዳዲስ ደንብዮች ደግሞ ስላሉ ለእነሱ ለማብራራት ያለ ህብ እንጂ ደመኞቻችን ያል እያበረታቱን ነው እየገዙን ነው እናመሰግናል ደመኞቻችን በዚህ አጋጣሚ አዳዲስ ሰዎች ስለሆኑ የሚያዩት ያው የምጣዱን ኦሪጂናልነት እናንተ ስለምትሰሩት እና ደግሞ አከፋፋይም ስለሆናችሁ ከእናንተ ጋር ወስደው ሌላ ቦታ እየሸጡ ስለሆነ ዋስትና ስለማይሰጡ እሱ እሱን አያይዘ ትነግረኛለን ልክ ነሽ። ያው ያለው ነገርን ያው ለአዳዲስ ደንበኞቻችን ነው የምንነግረው እንጂ አዳዲስ ደንበኞቻችን ያቀሩ ያውቁናል ማለት ነው። አሁን ለአዳዲስ ደንበኞቻችን ማውራት ያለብን ነገር ምንድን ነው? በምጣድ ደረጃ ያው አምራቾች ነን፣ የራሳችን ወርክሾፕ አለን። ዋስትናን የምንሰጠው ደግሞ ከዛ አንጻር ነው። የምንሰጣቸው ነገር ደግሞ ምንድነው? ከንገት ኢን ኬስ ሰው ሰራሽ ስለሆነ ቢበላሽ ያለውን ነገር ይንክፈሉ። ይሄና አምጥም ያለው ነገር የለም። ትራንስፖርት አይገድበንም። ያሉ በቦታ በቦታው ወጥተን እናስተካክልላቸዋለን። ምንድነው ማውራው ደንበኞቻችን ልበሙነት እንዲሰማቸው ስጋት እንዳይገባቸው በሚለው አንጻር ነው። አሁን ለምሳሌ ይሄን የምናየው ምጣድ የምን ምጣድ መሰለሽ? ይሄኛው ተንቀሳቃሽ ምጣድ ይባላል። አሁን እንደምታዩ ተሟሽተዋል ማለት ወስዶ ወደ ተግባር ብቻ ነው የሚገባበት ማለት ነው። ጣጣውን ጨርሰዋል። ይሄ ሆኖ ደግሞ በሳይዝ ደግሞ አላቸው። ይሄ መካከለኛው ሳይዝ ነው የአምሳ ስፋት ይባላል ከዚህ የሚያንስ ደግሞ አርባ አምስት ስፋት የሚባል አለ በኢንች ማለት ነው ያው አላማቸው አንድ የሆነና አምሳ አምስት ደግሞ አለ ብዙ ጊዜ ግን አሁን የአምሳና አምሳ ነው አርባ አምስት እና አምሳውን የሚወስዱት ያው ደመኞቻችን ተደራሽነታችን ወደ ከሀገርም ወጥቷል ማለት ነው ከሀገር ውጭ ስለሆነ ብዙ ጊዜ ይወስዱታል አሁን የአርባ አምስት እና አምሳውን ወደ አሜሪካንም ሆነ አረብ ሀገሮችም አፍሪካም ዩሮፕም ይወስዱታል በኪሎዋቸውም አነስተኛ ስለሆነ ማለት ነው። ሁለተኛ ነገር ደግሞ ደመኞቻችን በሚያዙን መጠን በካርቶንም ከሆነ በኢሚዲየትም ጣውላ አሽገን ቮልቴጃቸውን ለውጠን እንልካለን ማለት ነው። አሁን የምታዩ አምሳ ስፋት ነው። ይሄ ደግሞ እራሳቸው ማማሸት ከፈለጉም ደግሞ አዲሱን መውሰድ ይሄ ያልተማሸውን መውሰድ ይችላሉ፣ ይቻላል። አሁን ለምሳሌ ያው ጣጣው ለመቀየር ነው። ለምሳሌ ሻውነ በከተከለምን አንጻር ነው። አሁን ለምሳሌ ወደ አሜሪካን አካባቢ ላይ ወይ ደግሞ ወደ አውሮፓ ሀገር አካባቢ ላይ ጭስን ነገር ይጸየፋሉ። ጭስ ይጸየፋሉ ማለት ምንድን ነው ካለው፣ ከደህንነት ችግር አንጻር ያ ነገርን ጭስን ሊፈሩትና አያይ ነገር ይሆናል። አቀውን ጨርሰን የሚናረው ከዛ አንጻር ነው። እነሱ ራሳቸው ያሟሹሉ የሚል ነገር ከሆነ ራሳቸው ማሟሽት ይችላሉ። ግን ጣጣውን ጨርሰን ደግሞ ያሟሽተን እንደያገሩ ቮልቴጃቸውን ለውጠን አሽገን በካርቶኑም ሆነ ከፈለጉ በኤምዲት ጣውላ ከሆነ ከፈለጉ አሽገን ያነገር ደግሞ እናዘጋጃለን ማለት ነው። ኦኬ ማለት ነው። ስንት ብር ይሆናል? ታደዋገው ይሄ በዋጋ ደረጃው ነው። የውጭ ላይ ኩሽ ነው። በኤምዲት እንደምታዩ ሙሉ አልሙን የምለው ደብል ቦዲዎች ናቸው የሚያስቀምጥ እንተስቀምጭባቸው ነገሮች ሁሉ እንዳይበላሽ ከውስጡ ደብል ቦዲ አለው አልሙኒየም ቦዲ ማለት ነው። ኦኬ የምንጠቀማቸው ነገሮች ደግሞ ሁሉ ውስጡ ያለው ዋይራቸው ደግሞ ደብል ደብል ነገሮች ናቸው። ለምን ወስደው ብዙ ጊዜ እንጀራ ምጣድ ላይ እና ስቶር ላይ ትልቁን ሲስተም የሚጫወተው ውስጡ ያለው ዋይር እና እዚህ ጋር የምታዩ ብሬከሮች ናቸው። እነዚህ ጣም ጤናማ ከሆኑ ረጅም ጊዜ ገለገይባቸዋለች ከመበለሻት ደግሞ የራቁ ነው የሚሆኑት። ስለሆነ አሁን ይሄኛው 11500 ብር 11500፣ የውጭ ማለት ነው የተሟሸው ማለት ነው ጨርሰን አሽገን ቮልቴጁን ለውጠን ነው 11500 ብር ማለት ያለቀለት ማለት ወደ ውጭ ሲሆን ነው። እንደዚህ ሆኖ ድጋሚ ደግሞ ለአገራችን ደግሞ ከተማችን ውስጥ ላሉ ሰዎች ደግሞ የሚፈልጉ ሰዎች ካሉ ያለው ነገር ድጋሚ ደግሞ ማውራት እንችላለን። አሁን ይሄ ሆኖ ለአገር ውስጥ ከሆነ 8000 ብር ነው። አገር ውስጥ ከሆነ 8000 ብር፣ ያኛው ማሸጊያው ምን ደብል ደብል ነገሮች ይጨመራሉ፣ ወደ ውጭ ሲሆን ማለት ነው ያው ቮልቴጁም ያ ነገር ይለወጣል። ወጪ ስላለው ነው ዋጋቸው ከፍ ያለበት ምክንያት ማለት ነው። ይሄን ይመስላል ተንቀሳቃሽ ምጣድ ላይ ደረጃ ላይ ይሄን ይመስላል። እዚህ ጋር ደግሞ የምታያቸው ደግሞ የዳቦ ምጣዶች ናቸው። የዳቦ ምጣድ ነታቸው ምንድን ነው መሰለህ ምጣድ ነው። በዲዛይን ሁለት አይነት ዲዛይን አላቸው። ለምሳሌ ይሄን የምታየው ወደ ላይ ይከፈታል። ይሄ ደግሞ ወደ ጎን ይከፈታል። አላማቸው አንድ ይሁንና ዲዛይናቸው ነው የሚያየው። ዋጋቸው ዋጋቸውም አንድ ነው አገልግሎታቸውም አንድ ነው። ዲዛይኑ ግን ይለያል። ሁለት ፓትራ ነው ያለው፣ ሁለት ፓትራ አለው። ለምሳሌ ከላይ የምታዩ ይሄኛው ሶስት ኪሎ ይጋግራል። ይሄ ደግሞ ከፍ ያለው ድጋሜ ደግሞ አምስት ኪሎ ይጋግራል። ይሄ በተጨማሪ ድጋሜ ደግሞ አነስተኛ አንድ ኪሎ ሁለት ኪሎ የሚፈልጉ ሰዎች ደግሞ ካሉ ድጋሜ ደግሞ ያለ ለማዘጋጀት ድጋሜ ደግሞ ቅርብን ለምን እራሳችን ስለምናመርት የደንበኞቻችን ያዘዙን ነገር ሁሉ ለማሳካት ወይ ደግሞ ለማማዋለት ቅርብ ነን ማለት ነው። አምራቾች ስለሆነ ማለት ነው። አሁን የምናዘጋጀው ሶስት ኪሎና አምስት ኪሎ ነው። በዋጋ ደረጃ 11 ሺህ ብር ነው። የጎን ተካፋችሁንም የላይም ተካፋችሁንም ዋጋቸው አንድ ነው። አንድ ነው ዋጋቸው። ለእንጀራ ምጣድ ዋስትና ያው ብለን አውርተን ነበር። አዎ ለእንጀራ ምጣድ ዋስትና ያለው ብለን አውርተን ነበር። ይሄን ልክ እንደዛው የምንጠቀማቸው ዲዛይናቸው፣ ነገራቸው ይለያያል እንጂ አገልግሎታቸው ተመሳሳይ ዋስትናቸው ዋስትናቸው ልክ እንደዛው ለነዚህ ለሁለት አመት ዋስትና እንሰጣለን ማለት ነው። ይሄ ሆኖ ድጋሚ ደግሞ ደብል ነገር ደግሞ የሚሰራ ደግሞ አለ። አሁን እዚህ ጋር ብናየው እንጀራም ዳቦም ይጋግራል ኦኬ ለእንጀራም ዳቦ እንጀራም ዳቦም ይጋግራል ለምሳሌ እዚህ ጋር የምታየው የእንጀራ ቦታ ነው እዚህ ጋር ደግሞ የምታየው ድጋሜ ደግሞ የዳቦ ቦታ ነው የዳቦ ነው ይሄ ነው መጠቀም ይችላሉ ወይስ በተናጣል ነው የሚጠቀሙት እንትን ነው ምን አለ መሰለሽ ዳቦም እንጀራም አመጋገሪያ ሲስተማቸው ይለያያል አብረን እንጋግር የሚሉ ነገር ከሆነ እንደ አካባቢያቸው የሀይል መጠን ነው የሀይል መጠን የምልሽ አሁን ለምሳሌ ብሬከራቸው ሲንግል ፌስ ከሆነ ያ ነገር ደግሞ ላያስጠቀማቸው ይችላል። ግን ስር ፌስ ከሆነ ግን መጠቀም ይችላል። ሁለቱን ባለ መገልገል ይችላሉ ማለት ነው። ስለሆነ ዳቦም እንጀራም አብሮ ይጋግራል። የታች ደግሞ የምታዩ ድጋሚ ደግሞ እቃውንም ታስቀምጭበታለሽ። አንዳንድ ነገሮችን ደግሞ ታስቀምጭበታለሽ፣ እንደ ቦክስ ያገለግላል ማለት ነው። ስታንድነቱ ምንድነው ማቴሪያሉን ቦዲውን ታስቀምጭበታለሽ። ቦክስነቱ ደግሞ አንዳንድ ነገሮች ታስቀምጭባቸው ይተካፋች ነው ባለ የመሳሰሉትን ነገር ታስቀምጭባቸዋለሽ ማለት ነው። ስንት ብር ይሆናል ዋጋ? ይህ አስራ ሰባት ሺህ ብር ሁለቱንም በአንድ ዋስትናው፣ ሁሉም ዋስትና፣ ሁሉም ዋስትና አላቸው በምናመርታቸው ነገሮች ላይ። ድጋሚ ደግሞ አሁን ለምሳሌ ይህም ቅድም ያየናቸው ናቸው። አሁን እዚህ ጋር የምናየው ደግሞ ምንድ መሰለሽ የተለመደ የእግር ምጣድ ይባል ጣድ ነው ይህ ቅድም እንደገለጽኩልሽ የተሟሸም ያልተሟሸ የሚፈልጉ ሰዎች አሉ። አሁን እንደምታየው አሁን የተሟሸ ነው። ወስደው ወደ ተግባር ነው የሚገባበት። ቤት ቤት አንፃር ጭሱን የማይፈልጉ ሰዎች አሉ። እሱ ነው እና በዋጋ ደረጃ የስንት መሰለሽ? ስምንት ሺ ብር ነው ስምንት ሺ ብር ነው። ወደዚህ ደግሞ ብንመጣ ድጋሚ ደግሞ ቦክስ ደግሞ ኪስ ያለው አለ። ባለ ኪሱ መጣ ድጋሚ ደግሞ አለ። ይሄ ምጣድ ማለት ነው እቃ የሚያስቀምጡበት ከታች እዚህ ጋር የምታየው እዚች ጋር አሁን የጎን መንዘር ማሰሻ ማስቀመጫ ቦታ አለው። ሁለት ኪሶች አሉት። በአንደኛው ኪሱ የጎን መንዘር ማሰሻ ምናምን ታስቀምጭባችኋለሽ። እዚህ ጋር ደግሞ ባል የመሳሰሉትን ነገር ደግሞ ታስቀምጭባችሁ አለ። አሁን ቅድም ያሳየሁሽ የእግር ምጣድ ላልኩሽም ነበረ። አዎ ሳይዛቸውም ተመሳሳይ ነው። ጎዲያቸውም፣ ሁሉ ነገራቸው፣ ልዩነታቸው ያ በስታንድ ብቻ ነው። ይሄ ግን በቦክስ ነው። በዋጋ ደረጃ የተወሰነ ልዩነት አላቸው ሲሆን ማለት ነው። ቦክስ ያለው አስር ሺህ ብር እና በምጣድ ደረጃ ይሄን ይመስላሉ። ይሄ ድጋሚ ደግሞ እዚህ ጋር የምናየው መሶብ ነው። ኦ መሶብ ነው፣ አልሙኒየም መሶብ ነው። ዕሪል አልሙኒየም ነው። ለምን አልሙኒየም የሚጠቀምበት ነገር ማቴሪያል ከምን አንጻር መሰለሽ? አልሙኒየም በባህሪያቸው ቅዝቃዜ ነገርን ይስባል እና አብዛኛው ደግሞ ማህበረሰቦቻችን ድጋሚ ደግሞ ሙቀት ምናምን ነገር ደግሞ ያ ነገር ደግሞ እንጀራ ያበላሻል ያለን ስለሆነ ከሳምንት በላይ እንጀራው እንደነበረ ያቁ ያገኙታል ለዛ ደግሞ አላፊነቱን እንወስዳለን ስለምናውቀው በተግባር ማለት ነው። ስለሆነ የአልሙኒየም መሶብ ነው። አሁን የስታንዳርድ ሳይዝ ነው። ሳይዙ አሳንሰን መስራት እንችላለን፣ ሰዎች ባዘዙን መጠን ማለት ነው። በዋጋ ደረጃ የስድስት ሺህ ብር ስድስት ሺህ ብር ነው የአልሙኒየም መሶቡ ማለት ነው። ደብል ናቸው። ከውስጥ ያለው ጋልቫናይዝ ብረት ነው። ተላይ ድጋሚ ደግሞ ያለው ድጋሚ ደግሞ አልሙኒየም ነው። ከእዚያ አንፃር ነው ዋጋው ስድስት ሺህ ብር ነው። ስድስት ሺህ ብር ነው በሳይዙ አይቀንስም መጨመርም፣ ሳይዛቸው ተመሳሳይ ያው ፍላጎት ለማሟላት ያህል ነው እንጂ ሳይዙ ከፍ አለም ይጨምርም፣ ተመሳሳይ ያው ፍላጎት ለማሟላት ነው። የምንጠቀሙ ማቴሪያል ተመሳሳይ ስለሆነ የምናባክናቸው ነገሮች ሁሉ አንድ ናቸው ማለት ነው። ከእዚያ አንፃር ነው ብዙ ጊዜ ደግሞ ኮንዶሚኒየም እና ጠባብ ቤት የሚኖር ሰው ይችን ምጣድ ይመርጣታል ይፈልጋሉ። ብዙ ጊዜ እውነት ለመናገር ልክ ነሽ። አዎ ይሄኛው ምን አለ መሰለሽ፣ ግን ያው ነገር ዋናው ዓላማ አሁን ይሄ ሲጀመር እኛ በምጣድ ደረጃ ማለት ነው፣ ከአስራ ሰባት ዓመት በላይ የስራ ልምድ ያለው ድርጅት ነው። አሁን ኮንዶሚኒየም አካባቢ ሲጀመር ነው ኮንዶሚኒየም መምጣት ሲጀመር ነው ሲጀመር ነው ይህን መስራት ይጀመር ነው። አሁን ተለጣፊ ምጣድ ይባላል። ይህ ኮንዶሚኒየም አፓርታማ አካባቢ ቦታ ችግር አለ እና ተለጣፊ ምጣድ ይሄኛውን ነገር ደግሞ ለውጠን መስራት ጀመርን ማለት ነው። ከአስራ ሰባት ዓመት በላይ የስራ ልምድ ያለው ድርጅታችን ድርጅታችን ማለት ነው። እና ግን አንዳንድ ጊዜ ደግሞ ቦታ ኖሯቸው ደግሞ ዘመናዊነትን ፈልገው የሚገዙ ሰዎች ደግሞ አሉ። ይህ የተለጣፊ ምጣድ ማለት ነው እንዳሁን ስንገጥመው ሌላ ማቴሪያል ይመስላል እንጂ ምጣድ መሆኑ በጣም የራቀ ነው። ሌላ ቦክስ ነገር ነው እንጂ የሚመስለው ምጣድ አይመስልም። ግን አንዳንድ ጊዜ የሚሰጉ ሰዎችም ደግሞ አሉ። አሁን ለምሳሌ ይሄ ሲታጠፍ ሲዘረጋ የሆነ የብልሽት የሚያጋጥመው መስሎ የሚታያቸው ሰዎች አሉ። ግን አያስቡ ማለት ነው። አሁን ለዚህ ለቁሙ የጠቀምባቸው ማቴሪያሎች ሁሉ ለዚህ የምንጠቀማቸው ማቴሪያል ተመሳሳይ ነው። ይሄ ምን እንደው ዘመናዊነት አለው። አሁን ለዚህም ሁለት ዓመት ዋስትና እንሰጣለን። ለዚህም ሁለት ዓመት ዋስትና እንሰጣለን። አሁን ይሄ እስከ ማስገጠሚያው ድረስ ነው። አሁን ዋጋ ስናወራ ማለት ነው። አሁን እስከ ማስገጠሚያው ድረስ ያ 10 ሺህ ብር ነው። ባለሙያዎች ቤታቸው ድረስ ሄደው ገጥመው ማለት ነው። ያሉበት ቦታ ላይ ድንገት እንኳን የሆነ ችግር ቢከሰት ማለት ነው። ድንገት ችግር ቢከሰት ለመግጠም እንደምንሄደው ለማስተካከል ድጋሚ ደግሞ የምንሰጠው ወረቀት ላይ ስልክ አለ። ደውለው ብቻ ማዘዝ ነው ኦኬ። ስለሆነ ይህም አስር ሺህ ብር ነው ተለጣፊ ማለት ነው። በጣም አሪፍ እሺ። ሌላ የምናሳያችሁ ነገር ድጋሚ ደግሞ ያው እንግዲህ ውል የአዳዲስ ነገሮችን ድጋሚ ደግሞ መፍጠር ደግሞ ልማዱ የሆነ ድርጅታችን፣ ይሄ ነገርም ድጋሚ ደግሞ ለደንበኞቻችን ማለት ነው። አሁን እዚህ ጋር የምታያኛቸው ነገሮች መሰለሽ ረከቦቶች ናቸው። እነዚህም በራሳችን የሚሰሩ ናቸው። ያማምራሉ በጣም ያው የምታያቸው የራሳችን ምርቶች ናቸው። አሁን ለምሳሌ እዚህ ጋር የምታያቸው ነገሮች ናቸው። በሳይዛቸው ይለያያሉ። አሁን ይሄ ከፍ ያለ ነው፣ ከፍ ያለ ነው። እዚህ ጋር ሲኒ ምናምን ታስቀምጭባቸዋለሽ። እዚህ ጋር ደግሞ እጣን ማጨሻ አለ። ይሄ ደግሞ ጀበና ማስቀመጫ አለ። እዚህ ጋር ደግሞ ከሰል ምድጃ አለው። ይሄም የራሳችን ምርቶች ናቸው። አዎ ተመሳሳይ ናቸው። ያው በዋጋና በሳይዝ ይለያያሉ። አሁን ይሄ ሳይዙ አነስ ይላል፣ ይሄ ደግሞ ሳይዙ ከፍ ይላል። የውጭ ደንበኞቻችን የሚገርምሽ ነገር ምጣዱ ሰዎችን እንትን ስንል ይጠይቁን ነበራል። ባካቺ ነገር ምናምን ነገር ይሉን ነበር ማለት ነው። ለምን ያለው ነገር ደግሞ የነሱን ደግሞ ፍላጎት ለማሟላት ደግሞ በዚህ ነገር ተከሰተናል ማለት ነው። ይሄኛው አምስት ሺህ ብር ነው። አነስተኛው አምስት ሺህ ብር ነው ከነ ጣልማጨሻው ከነ ከሰል ምድጃው ከነጀበና ማስቀመጫው እንዳለ ያለቀለት አምስት ሺህ ብር ማለት ነው። በሳይዙ ደግሞ ከፍ የሚለው ከሆነ ብዙ ልዩነት የለም፣ 500 ብር ልዩነት አለው። 5000 500 ብር ነው የሳይዙ ከፍ የሚለው። ያው እንዳልኩሽ እዚህ ጋር ብዙ ነገሮች ይዛሉ ከሲኒ በተጨማሪ ማለት ነው። ሲኒ አንዳንድ ነገሮችም ታስቀምጭባቸዋለሽ? በጣም ሰፊ ነው ብዙ ነገሮች ያስቀምጣል። የጀበናዎች ነው የእንጨት ነው እዚህ ነው እዚህ ጋር ጅብሰን ናቸው እዚህ ጋር ጅብሰን ነው ከላይ ድጋሚ ደግሞ እንደዚሁ አሳምረን ሰርተነዋል ነው ከዛ ጅብስን አድርገን የውበት እንዲኖር እዚህ ጋር የምታየው መስታወቶች ናቸው። ይህ ሰዓት የማይሰነጥቃቸው መስታወቶች ናቸው። ትኩስ ነገር ተስቀምጭባቸው ምናምን ነገር ቢፈነዱ አይደሉም ስለሆነ ይህን ይመስላል። ይህም የራሳችን ምርቶች ናቸው፣ ከበቅርቡ እያስተዋወቅን ያለ ነው።

ከውጭ የምናመጣቸው ናቸው። የውጭ ቶቦች ናቸው። ሌሎቹን ደግሞ የምታያቸው ድጋሚ ደግሞ አሁን ይኸኛው በኤሌክትሪክ የሚሰራው ፕሬሸር ኮከር ነው። እነዚያ ደግሞ ማኑዋሎች ናቸው። ይሄ ደግሞ የድንች መጥበሻ ነው። እዚህ ጋ የምታያቸው ደግሞ ድስጦች ናቸው። በሴራሚክም አለ፣ ሴራሚክ ድስጦች የምንላቸው። እሺ፣ ዘጋ ፊት ለፊት የምታያቸው ሴራሚክ ድስጦች ናቸው። በሳይዝ አነስተኛም አለ፣ መካከለኛም አለ፣ ትልቅም አለ። ብቻ ቤታችን በአጠቃላይ የቤት እቃዎች ሁሉ አሉን ማለት ነው። ተጠይቀን የለም የሚለው ነገር የለም ማለት ነው። ምጣን ለመግዛት መጥተው ሌላ እቃዎችን ማሟልተው መሄድ ይችላል። አዎ፣ የቤት እቃ ሲባል ሁሉ ነገር ቤት የሚያስፈልገው ነገሮች ሁሉ የመጡበትን ነገሮች ሁሉ ማለት የሌለባቸው ብለን የምናስበው ማለት ሁሉ አሉ፣ የቤት እቃዎች ሁሉ አሉ ማለት ነው። እዚህ ጋር የምታያቸው የጁስ መፍጫዎች ናቸው። እዚ ጋር ደግሞ የምታያቸው ድጋሚ ደግሞ ካውያዎች ናቸው። ይሄ ደግሞ ሴት ማውጫዎች ናቸው። ሀያ ፔስ ነው። ሌላ ነገር ነው ደግሞ ብርጭቆዎች አሉ። አዎ የወይን መጠጫዎች አሉ። እዛች ጋር ሁሉም ሁሉ አሉ ሁሉ ደግሞ ጥራታቸው ነው በጣም አዎ ራሳችን ነው መስጀመር የውጭ ቅድም ያልኩሽ እቃዎችን ነው እየመረጥን ከራሳችን ከዱ ከዱባይ ነው የምናመጣቸው እቃዎች ናቸው። ለነሱም ነው ዋስትና እንሰጣለን እየመረጥን ስለምናስቀምጥ ያው ደንበኛ ማስቀየምን ስለማንፈልግ የምንመርጣቸውም ነገሮች ድጋሚ ደግሞ በምናመርታቸው ነገሮች ላይ ተጠንቅቀን እንሰራለን። በእነምናስመጣቸው ነገሮች ደግሞ ተጠንቅቀን ነው የምናመጣው። ለነሱ ስለምናምንባቸው ዋስትና እንሰጣለን። ኦኬ በጣም አሪፍ። እኔ ያው የምጠይቅህ የፈለግኩት ክፍለ ሀገርስ ታደርሳላችሁ ወይ? ክፍለ ሀገርስ እንዴት ነው የምታደርሱትና ደግሞ ለድርጅቶች ምጣድ በብዛት ቢፈልጉ እስካሁን ታደርጋላችሁ ከዋጋው ላይ አሁን ልክ ነሽ። አሁን ይጠይቁናል፣ ብዙ ድርጅቶች ከእናንተ ጋር ብለን እንስራ ብለው ይጠይቁናል። ያ ነገር ድጋሚ ደግሞ የአብረን የምንሰራቸው ድርጅቶችም አሉ። ሁለተኛ ነገር ድጋሚ ደግሞ አው ለሆቴሎች እንጀራ የሚያስረክቡ ሰዎች አሉ አይደል? ለነሱ ለስራ ብለን የምንሰራቸው ምጣዶችም ደግሞ አሉ። ኦኬ በኤሌክትሪክም ሆነ በማገዶም ሆነ እሱ ማየግዶ ሆነም እንሰጣለን ማለት ነው። እየሰራን ነው። ብዙ ድርጅቶች በቃ ከኛ ጋር አብረን የሚሰሩ ድርጅቶች አሉ። አሁን ስንመጥቀስ ካስፈለገ አስፈላጊ አይደለም እንጂ ከሌሎች ድርጅቶች፣ በጣም ብዙ ድርጅቶች አሉ ከኛ ጋር የሚሰሩ ድርጅቶች አሉ። ስለሆነ ያለውን ነገር ለስራ ደግሞ ሊጠቀሙ የሚፈልጉ ሰዎች ድጋሚ ደግሞ በተለየ ሁኔታ ማለት ነው፣ በተለየ ሁኔታ ድጋሚ ደግሞ ልዩ ትእዛዝ አድርገን ማለት ነው። ለምን ለስራ ሲሆን ሳይዙ እናቀዋለን የሚያስፈልጋቸው ነገሮችን ስለምናውቅ ለስራም ደግሞ እናዘጋጃለን ማለት ነው። ኦኬ በጣም አሪፍ ክፍለ ሀገር ያው በቅርቡ እንግዲህ ሀሳብ አለን። ደብረ ዘይት እና ናዝሪት አዋሳ ታደምሳላችሁ እንግዲህ ያው ያለው በሀሳብ ደረጃ ይታይዟል። እዛ ሀሳብ ላይ ነው ያለነው። ኦኬ በጣም አሪፍ። እሺ ከብዙ በጥቂቱ ያለውን አሳይታናል። ሌላ ብራንችስ አላችሁ? አሁን በቅርቡ ነው እዚህ የመጣችሁትና፣ ሌላው ብራንቻችሁ ምንድን ነው የት ነው ያላችሁ? አሁን እንዳልሽው እዚህ ጋር የመጣ ነው አንድ አመት አልሞላንም ሳሚት ፍየል ቤት ስንመጣ ከዚህ ጊዜ ነው በቀደመው ጊዜ ሰዎች ደመኞቻችን ያውቁናል አብዛኛው ደመኞቻችን የሚያውቁን ሳሊት ተመረት በነበርንበት ሰዓት ላይ ነው ሳሊት ተመረት ነበረን ሲጋ ነበረን አሁን ድጋሚ ደግሞ ሁለት ቦታ መገኘ አለ አንደኛው እዚህ ጋር የምታዩ ሳሚት ፍየል ቤት ነው ሌላው ድጋሚ ደግሞ ቦሌ መድኃኒዓለም ነው እና አሁን አገልግሎት የሰጠን ያለነው ሁለቱ ቦታዎች ናቸው ማለት ሳሚት ፍየል ቦሌ መድኃኒዓለም አለን። በቅርቡ ቀን ድጋሚ ደግሞ ያልኩሽ ክልሎች ላይ ድጋሚ ደግሞ እግዚአብሔር ይፍቀድ አሳባለን ማለት ነው። ኦኬ በጣም አሪፍ። መጥተው ሰዎች ለመግዛት ቢፈልጉ በአካል ኤግዛክት ቦታው የት ነው አደራሻች ያላችሁት? እና ደግሞ ውጭ ሀገር ለሚኖሩ ሰዎች ደግሞ ስልካ ስልካችሁ ነው ኦኬ መገኛችን አድራሻችን የምንገኝበት አንደኛው ሳሚት ፍየል ነው። ሁለተኛ ነገር ድጋሚ ደግሞ ቦሌ መድኃኒዓለም ነው። የስልክ አድራሻ ደግሞ ለሚፈልጉ ሰዎች ደግሞ የስልክ አድራሻ አለን መናገር እንችላለን። ለምሳሌ አንደኛው ስልካችን 09 11 61 98 97 በተጨማሪ ድጋሚ ደግሞ 09 02 99 44 08 በሁለቱ ስልኮቻችን ብትደውላችሁ ብትደውሉልን በማህበራዊ ሚዲያም ሆነ በሁሉ ነገር ላይ ለማናገር ሁሌም ዝግጁ ነን ኦኬ በጣም አሪፍ እሺ ስለነበረን ቆይታ አመሰግናለሁ ጊዜህን ሰጠህ አብረህን ስለቆየህ ምጣዶችህን ስላሳየህ እናመሰግናለን ሽ መልካም መቃዎች እያያችሁትን ይመስላል ማለት ነው ወዳች ተለብለ ተስፋ እናደርጋለን። አቢሲኒያ ምጣዶች አምራቾች ናቸው እራሳቸው ናቸው የሚያመርቷቸው እቃዎቹን። የሁለት አመት ዋስትና አላቸው። እንግዲህ ለገበያም ከፈለጋችሁ ለቤታችሁም ከፈለጋችሁ መጥታችሁ መግዛት ትችላላችሁ ማለት ነው። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።